ሰላም ሰላም፣ እንዴት ናችሁ ውዴ ቻናላችን ተከታታዮች፣ በቅድሚያ እንኳ ወደ ቻናላችን በሰላም መጣችሁ ብያለሁ። በዩትዩብ ቻናል የሚለቀው አስተማሪ ቪዲዮች ለሚደርሳችሁ ይህንን ዩትዩብ ሰብስክራይብ ካድርጋችሁ በኋላ እንዲሁም ቪዲዮ ላይ የመጀመሪያውን ቃል ደግሞ መሪ የምትለውን ነው። በዛሬ ቆይታችን በመቤተሰብ እንዴት ቃላትን መመስረት እንችላለን እንችላለን፣ ከኔ በቀላልና በአጭር ጊዜ ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን ትምህርቱን ገብታችሁ መካተል ለምፈልጉ ከታች በማስቀምጥላ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትሳፕ እየገባችሁ አናግሩ ማለት ነው ትምህርቱን በሳምንት ለአምስት ቀን ያክል በቀን አንድ ሰዓት ያክል በግሉም ሆነ በግሩፕ እናስተምራለን ይህንን ከዚህ ትምህርት በተጨማሪ ቅዳሜ ኖር ሁሌም የመጽሐፍ ቅዱስ ትምህርት በነጻ እናስተምራለን ትምህርቱን ገብታችሁ መካተል ለምፈልጉ በቅድሙ ስልክ እየገባችሁ ማናገር ትችላላችሁ ማለት ነው ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ አብራችሁን ቆዩ

ሚ ሙ መ እሺ በመጀመሪያው በመቤተሰብ መ የመጀመሪያ ሪ ደግሞ ከነ ሶስተኛ ማለት የማድረግ መ ሪ መሪ መሪ የሚል ቃል እናገኛለን። በመቀጠል መ የመጀመሪያ ኦ የሀያ ሰባተኛ ን ደግሞ ከነ ስድስተኛ አንዱ የማድረግ መሆን መሆን መሆን እንላለን። ቀጣይ መ የመይ መጀመሪያ ሳ የሳ አራተኛ ይ የስድስተኛ አንዱ የማድረግ መ ሳ ይ መሳይ መሳይ እንላለን። ቀጣይ መ የመይ መጀመሪያ ራ የራ አራተኛ ራ ድጋሚ የራ አራተኛ አንድ ለማድረግ መ ራ ራ መራራ መራራ፣ ምን ቃል እናገኛለን። በመቀጠል እሺ ወደ ቀጣይ ደግሞ ስናልፍ እንግዲህ መ የመ መጀመሪያ ዞ የዘ ሰባተኛ፣ ረ ደግሞ ከረቤ ስድስተኛ፣ አንድ ለማድረግ መ ዞ ረ መዞር መዞር መዞር የሚል ቃል እናገኛለን። በመቀጣ ምናልፈው ወደ መ ቤት ሁለተኛ ወደ ሙ ነው በሙ ቤት ያሉት ነው የምስከብርነባለማት ነው የመጀመሪያው ሙ የመ ሁለተኛ ሉ የለ ሁለተኛ አንድ ላይ ማድረግ ሙ ሙከራህ ሙከራ ሙከራ የሚል ቃል እናገኛለን። ቀጣይ ሙ የመ ሁለተኛ ገ የገ የመጀመሪያ ሳ ከሰ ቤት አራተኛ እዚ ለማድረግ ሙ ገ ሳ ሙገሳ ሙገሳ የሚል ቃል እናገኛለን። በመቀጠል ሙ የመ ሁለተኛ ዝ ከዘ ቤት ስድስተኛ የማ ሁለተኛ የዘን ስድስተኛ ማጣምር ላይ ሙዝ ሙዝ ሙዝ የሚል አንድ ቃል ላይ ያለ ቀጣይ በሙ ቤት የሚጨርሻ የምናየው ሙ የማ ሁለተኛ ሴ ከሰቤት አምስተኛ ወጣን ላይ ማጣምር ሙ ሴ ሙሴ ብለን ብለ ፈጣን መስናቦ አንድ ሲያሚ ወይስ ሚፈጣን ነው ማለት ነው። ቀጣ ደግሞ የምናልፈው ወደ መ ቤት ሶስተኛ ወደ ሚ ቤት ይሆናል። ሚ ደግሞ ስናይ ሚ የመሶስተኛ ኪ የከሶስተኛ አንድ ላይ ማድረግ ሚ ኪ ሚ ኪ ሚ ኪ ሚል ቃል እናገኛለን። ቀጣይ ሚ የመሶስተኛ ዛ ከዘቤት አራተኛ ነ ከነቤት ስድስተኛ አንድ ላይ ማድረግ ሚ ዛ ነ ሚዛን፣ ሚዛን ሚል ቃል እናገኛለን። ቀጣይ ሚ የመሶስተኛ ያ የቤት አራተኛ ዚ የእዛ ሶስተኛ ያ ደግሞ የቤት አራተኛ አንድ ላይ ማድረግ ሚ ያ ዚ ያ ሚያዚያ ሚያዚያ እንላለማሰን ሚያዚያ እንግዲህ ኢትዮጵያ ውስጥ ከሚገኙ ወራት ስምንተኛ ኢትዮጵያ የሚገኘው ስምንተኛ ወራት ሚያዚያ ማለት። ቀጣይ ሚ ስንድ የሚያ ሶስተኛ ዜ ከዛ ቤት አምስተኛ ወጥቶ አንድ ላይ ማጣመር ሚ ዚ ሚ ዚ ሚዜ እንላለን። ቀጣይ ሚ የመ ሶስተኛ ሊ የለቤት አራተኛ ሻ ደግሞ ከሻ ቤት አራተኛ አንድ ላይ ማድረግ ሚ ሊ ሻ ሚሊሻ ሚሊሻ ሚል ቃል እናገኛለን። በመቀጣይ የምናልፈው ወደ ማ ቤት አራተኛ ነው። ወደ ማ ማለት ነው። በማ ቤት ደግሞ ስናይ ማ ስንል የማ አራተኛ ር የረ ስድስተኛ አንዱ ላይ ማድረግ ማር ማረ የሚል ቃል እናገኛለን። በመቀጠል ማ የማ አራተኛ ሰ የሰ የመጀመሪያ ሮ ከረ ቤት ሰባተኛ አንድ ላይ የማድረግ ማ ሰ ሮ ማሰሮ፣ ማሰሮ የሚል ቃል እናገኛለን። በቀጣይ ማ የማ አራተኛ ቆ የቀ ሰባተኛ ያ ደግሞ ከየ ቤት አራተኛ እነዚህን አንድ ላይ ሲደመሩ ማ ቆ ያ መቆያ፣ ማቆያ እንላለን። ቀጣይ ማ የማ አራተኛ ጣ የጣ አራተኛ ት ደግሞ ከተቤ ስድስተኛ አንለይ ማድረግ ማ ጣት ማጣት፣ ማጣት የሚል ቃል እናያለን። ቀጣይ ማ የማ አራተኛ ቆ የቀ ሰባተኛ ም ከመ ስድስተኛ አንለይ ማድረግ ማ ቆ ም ማቆም ማቆም የሚል አንድ ቃል እናገኛለን ማለት ነው። እሺ በመቀጠል ወደ አምስተኛው ቤተሰብ ወደ ሜ እንገባለን። በመቤተሰብ አምስተኛ ደግሞ ስናይ ሜ የመሰባተኛ ሮ የረሰባተኛ ን ደግሞ ከነ ቤት ስድስተኛ አንድ ላይ ማድረግ ሜ ሮ ን ሜሮን ሜሮን የሚል ቃል እናገኛለን። ቀይ ሜ የመአምስተኛ ላ ከለቤት አራተኛ ደግሞ ከተቤት ስድስተኛ አንድ ላይ ሜላት ሜላት ሜላት ሜላት ሚል ቃል እናገኛለን። ቀጣይ ሜ የማ አምስተኛ ት የተ ስድስተኛ ር ደግሞ የረ ስድስተኛ አንድ ላይ ማድረግ ሜትር ሜትር ሜትር ሜትር የሚል ቃል እናገኛለን። ቀጣይ ሜ የማ አምስተኛ ዳ ደግሞ ከደቤት አራተኛ አለ ማድረግ ሜዳ ሜዳ ሜዳ ሚል ቃል እናገኛለን። በመጨረሻ በመቤት አምስተኛ የምናየው ቃል ሜ የማ አምስተኛ ሪ የራ ሶስተኛ ት ከተቤት ስድስተኛ ሶስቱ በመጣመር ሜሪት ሜሪት ሜሪት የሚልን አንድ ቃል እናገኛለን ማለት ነው። እሺ በመቀጠል የምናልፈው ወደ መቤት ስድስተኛ ወደ ም ነው። በመቤት ደግሞ ስናይ ም የመ ስድስተኛ ሳ የሰቤት አራተኛ ሌ ከለቤት አምስተኛ አንድ ሌ ማድረግ ም ሳ ሌ ምሳሌ ምሳሌ የሚል ቃል እናገኛለን። በመቀጠል ም የመስድስተኛ ል ከለስድስተኛ ክ የከስድስተኛ ት ደግሞ የተስድስተኛ አንድ ላይ ማድረግ ም ል ክ ት ምልክት ምልክት ሚል ቃል እናገኛለን ማለት ነው። እሺ በመቀጠል ም የመስድስተኛ ስ የተስድስተኛ ጋ የጋቤት አራተኛ እና ደግሞ ከነቤት አራተኛ እንዴ ማድረግ ም ምስጋና ምስጋና ምስጋና የሚል ቃል እናገኛለን። ቀጣይ ም የመ ስድስተኛ ድ የደ ስድስተኛ ር ደግሞ ከረቤ ስድስተኛ እንዴ ማድረግ ም ድ ር ምድር ምድር ሚል ቃል እናገኛለን። በመቀጠል በመቤ ስድስተኛ የምናየው የመጨረሻ ቃል ይሆናል። ም የመ ስድስተኛ፣ ግ የገ ስድስተኛ፣ ብ ደግሞ ከበቤት ስድስተኛ። እነዚህ ማድረግ ም ግ ብ ምግብ ምግብ እንላለን። በመጨረሻ እንግዲህ የምናየው በመቤት ሰባተኛ በመሆኑ በሞ ደግሞ ስናይ ሞ የመ ሰባተኛ፣ ላ ደግሞ ከለቤት አራተኛ፣ ወለቷን ላይ ማጣምር ሞላ ሞላ እንላለን።

የፈቤት የመጀመሪያ ር ደግሞ ከረቤ ስድስተኛ እን ላይ የማድረግ ሞፈር ሞፈር ሞፈር የሚል ቃል እናገኛለን። ቀጣይ ሞ የመ ሰባተኛ ተ የተ የመጀመሪያ ር ደግሞ ከረቤት ስድስተኛ እን ላይ የማድረግ ሞ ተር ሞተር ሞተር ሞተር ላለማሳ እሺ ውዴ ሻናችን ቤተሰቦች እንግዲህ ዛሬ በቤተሰብን የነበሩን ቃላት ምስረታ የቃላት ምስረታ ቆይታችን ይህንን ይመስላሉ ማለት ነው። የዛሬ ቆይታችን ከተመቻችው እንግዲህ ይህንን ቪዲዮ ላይ ካርጉ እንዲሁም ቻናልን ሳብስክራይብ ካደረጋችሁ በኋላ የደወል ምልክቱን አመጫ ማለት ነው። የመጽሐፍ ቅዱስ ትምህርት ቀዳሚ ነው፣ በነጻ እናስተምራለን። ልጆቻችሁ መካተል ለምትፈልጉ ከታች ስክሪን ላይ ማስቀምጥላችሁ ስልክ እየገባችሁ በኢሞ፣ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። እንዲሁም በቪዲዮ ዙሪያ ሀሳብ አስተያየት ካላችሁ እየገባችሁ ኮሜንት ላይ ሀሳብ አስተያየት ሰጣችሁ ወይም እንዲሰራላችሁ የፈለጉትን ቪዲዮ ካለዚያም ፖስት መስጫ ጋር ታችሁ ብታነጉን እንሰራላችኋለን ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እንግዲህ እስክንገናኝ ድረስ እናይቆይታ